አርበኛ በለጠ ሸጋው የአፋብሃ ምስራቅ አማራ ቀጠና ምኒልክ ዕዝ ዋና ዘመቻ መሪ ነው። ዘመቻ አርበኛ አደማሊ አባናደው መጠናቀቁ የወጣ መግለጫ አፋብሃ ምስራቅ አማራ ምኒልክ ዕዝ መስከረም 14 2018 ዓ ም የተጀመረው ዘመቻ አርበኛ ደማሊ አባናደው በበርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅቦ መስከረም 30 ቀን 2018 ዓ ም መጠናቀቁን በማስመልከት የአፋባህ ምስራቅ አማራ ቀጠና ሚኒልክ ዕዝ የወጣ መግለጫ። ዘመቻው መስከረም 14 2018 ከጧቱ 12 ሰዓት በአምስቱም ኮሮች በተመሳሳይ ሰዓት ውጊያ በመክፈት ከጀመርንበት ቅጽበት አንስቶ የአፋባህ ምስራቅ አማራ ቀጠና ሚኒልክ ዕዝ፣ ምስራቅ አማራ ኮር አንድ፣ ምስራቅ አማራ ኮር ሁለት፣ ለአስታ ሳምኖ ኮር፣ ልጅ ኢያሱ ኮር፣ ንጉስ ሚካኤል አሊ ኮር፣ እዙ ልዩ ዘመቻ፣ እንዲሁም በአንዳንድ ቀጠናዎች በቅንጅት የድርጅታችን አካል የሆኑት ቴዎድሮስ ዕዝ አሳምነውዝ በላይ ዘለቀዝ እና መላው የሰራዊታችን አባል በየደረጃው የሚገኙ ኃይል አመራሮችና የዛችን ስራ አስፈጻሚ አመራሮች 247 እረፍት አልባ የውጊያ ተሳትፎና አመራር በመስጠት የህልውና ተጋድሎን ታሪክ አዲስ ምዕራፍ ውስጥ ማስገባት ተችሏል። ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜ ጀምሮ የድርጅታችን አፋፋ ቀጠናዊ አመራሮች የሞራል ድጋፍ ከመስጠት ጀምሮ የዘመቻው አካል በመሆን የጠላትን እንቅስቃሴ በመገደብ ባደረግናቸው የጋራ ውጊያዎች የአማራ ሕዝብ የህልውና ትግል መሪ ድርጅት እንደተፈጠረ በተግባር አሳይተናል። ለ16 ቀናት ያለ እረፍት በዘለቀው ዘመቻ አባናደው በርካታ የነፍስ ወከፍ የቡድንና የመካናይዝድ ጦር መሳሪያዎችን ከበርካታ ተተኳሽ ጋር እንዲሁም ከ24 በላይ ወታደራዊ ተሽከርካሪ በምርኮ የተገኙ ሲሆን በጠላት አምስት ክፍለ ጦሮቹ የተበታተኑበት ውጊያን አቅደው የሚመሩ የውጊያ መሀንዲሶችን ጨምሮ በርካታ መስመራዊ መኮንኖችን ያጣበት በመቶዎች የተማረኩበትና በሺዎች ሙትና ቁስለኛ የሆኑበት ስኬታማ ዘመቻ እንደነበር በግምገማ አረጋግጠናል። እንግዲህ የዘመቻ አባናደው ወይም ዘመቻ አደማሊ አርበኛ አደማሊ በተሰዋው ታጋያችን የወጣው የዘመቻ ስምሪት ከወታደራዊ ድል አኳያ በርካታ ድሎችን አግኝተናል። በዚህም ስድስት ሞርተር ሶስት የሞርተር ምጣድና መቶ ሶስት የሞርተር ቅንቡላዎችን ያገኘን ሲሆን ስምንት ዲሽቃ ሰላሳ ሶስት ብሬን አስራ ሶስት ስናይፐር አንድ ሺ ሶስት መቶ አርባ ሶስት ክላሽ ስምንት ሽጉጥ አራት መቶ ሰማኒያ ሰባት የእጅ ቦምብ ሀያ አምስት ሬዲዮ መገናኛ አራት መቶ አርባ ስምንት የክላሽ ካዝና ስድስት መቶ አስራ ሶስት የደረትና የወገብ ትጥቆች ስልሳ ሁለት ሺ አራት መቶ ሰባ ዘጠኝ የክላሽ ተተኳሽ ሰላሳ አራት ሺ አምስት መቶ ሰባ ሰባ የብሬን ተተኳሽ አስራ አምስት ሺ ስድስት መቶ አስራ አራት የዲሽካ ተተኳሽ፣ ስድስት መቶ ሰባ ዘጠኝ ምርኮኛ፣ ሶስት ሺ ሶስት የተደመሰሰ ስድስት መቶ ስልሳ ሰባት ወታደራዊ ሻንጣ፣ ሃያ አራት መኪና የወታደራዊ የፖለቲካ አመራሮች መኪና ኦራል፣ አምቡላንስ፣ ፓትሮል ጨምሮ የአገዛዙ ወታደራዊ ጠቃሚ አድርጓቸው የነበሩና የተማረኩት አምቡላንሶች ለሕዝብ አገልግሎት እንዲዋሉ ተደርጓል። ስለዚህ በዘመቻ አደማሊ ወይም አባናደው የተገኙ ድሎች እነዚህ በርካታ ድሎችን አግኝተንበታል። ከዚህም በተጨማሪ ሌሎች ወታደራዊ ገዥ መሬቶችን ይዘንበታል። ሌሎች ወታደሩን አፈራርሰን በርካታ ክፍለ ጦሮችን ከወታደራዊ ሰንሰለቱ እንዲሰረዙ ጭምር አድርገናል እና መዋቅራቸው ብቻ እንዲቀር አድርገናቸዋል። በዚህ የአማራ የህልውና ትግል ከጀመረበት ካለፉት ሁለት ዓመታት ወዲህ ጠላት ካስተናገዳቸው ኪሳራዎች እጅግ የከበደውን ኪሳራ በዘመቻ ደማሊ ወይም አባናደው አስተናግዷል ማለት ነው። ሌላኛው በዚህ ግዳጅ ያተረፍነው ነው ምንድን ነው? ፖለቲካዊ ትርፎችን አትርፈናል። እንግዲህ በዚህ በፋኖ በርካታ ወረዳዎችን ተቆጣጠራን፣ ከ40 በላይ ከተሞች ህዝባዊ ውይይት አድርገናል። እንግዲህ ከ16 በላይ ወረዳዎች በቁጥጥር ስራ ውለናል ማለት ነው። እዚህም 40 በላይ ከተሞችን ህዝባዊ ውይይት አድርገናል። የህዝብ አስተዳደር መዋቅር ዘርግተናል። ሰፊ የህዝባዊ መዋቅር የዘረጋንበት ከዚህም ጋር ተያይዞ ከፍተኛ የሆነ የፖለቲካ ዘመቻ የተዘመተበት አፋ በሚያውጀው ዘመቻ ምን ሊፈጠር እንደሚችል ትልቅ ፍንጭ የሰጠንበት፣ አቅማችንን ለወዳጅ ለጥላት ያሳየንበት ልዩ ዘመቻ ነበር ማለት ነው። ከዚህም በተጨማሪ ትልልቅ ከተማዎች ከነዚህም ወሳኝ ወሳኝ የሚባሉ ህዝባዊ ውይይት ከተደረገባቸው እና የሲቪል አመራር የሲቪል አስተዳደር ዝርጋታ የተደረገባቸው በርካታ ከተሞች ከአርባ በላይ ውይይት ተደርጓል ከነዚህም ውስጥ እስከ ዛሬ እንግዲህ በጥላት በኩል በርካታ ስራዎችን የሰራባቸው ህዝቡ ከኛ የተለየ በሚመስል መንገድ ፕሮፓጋንዳ ሲነፋባቸው የነበሩትን ከተማዎች በግልጽ ጊራና ከተማን ማርየን፣ ውጫሌ፣ ወርጌሳ፣ መርሳ፣ ስሪንቃ፣ ቃሊም፣ ሳንቃ በቅሎ ማነቂያ፣ ሰቀላ፣ አሁን ተገን ስታይሽ፣ ሙጃ፣ ወንዳጅ፣ ደንሳ የሚባሉ በዚህ በሰሜን ወሎ አካባቢና በደቡብ ወሎ አካባቢ የሚገኙ ከተማዎች። በርካታ ስራዎችን ሰርተንባቸዋል። በርካታ የህዝብ አስተዳደሮችን ሰርተናል። በርካታ የህዝብ ውይይት አድርገናል። ስለዚህ ሲቪል መዋቅራችንን በዚህ ልክ ዘርግተን ለቀጣይ ትግላችን ያስተካከልንበት መሆኑን እንዲታወቅ እንፈልጋለን። ነገም እንግዲህ በዚህ ልክ የወታደራዊና የፖለቲካዊ ትርፋችንን በዚሁ ልክ የምናስቀጥለው መሆኑን፣ ሌላኛው ሶስተኛ ያተረፍንበት ነገር ከዲፕሎማሲ አንጻር በርከት ያሉ የውጭ ዜጎች ጭምር መጥተው እንዲጎበኙ አድርገናል። ምርኮኞችን በስርዓት ይዘን እንግዲህ የዓለም ይወቅ ከምንም በላይ የአማራ ፋኖ ትግል ዓለም አቀፍ የጦርነት ህጎችን እንደሚያከብር አሳይተናል። በዚህም እንግዲህ ምርኮኞችን በስርዓት ይዘን ለቀይ መስቀል ጥሬ አድርገን በውስጥ መስመሮች ተነጋግረን አስረክበናል። ቁስለኞች እንዲታከሙ አድርገናል። ቁስለኞቹ ለቀይ መስቀል አስረክበናል ማለት። ከዛ ውጭ እንግዲህ ከመከላከያ ሚዲሻ ከአድማ ብተና እና ከሌሎች ሲቪል አስተዳደሮች የተያዙ ምርኮኞችን በስርዓት ይዘን ለዓለም አቀፉ የተያዙበትን መንገድ አሳይተናል ማለት ነው። እንግዲህ ከሬሽን ካኗ ኖራቸው ከአቀማመጣቸው ጭምር ስርዓት ባለው ዓለም አቀፋዊ የውትድርና ህግን በሚያሟላ መንገድ አስቀምጠናል ማለት ነው። ቁስለኞች እንግዲህ ለቀይ መስቀል በስርዓት ተረክቧል። ከዛ በተጨማሪ ሌሎችንም እንግዲህ ለመስጠት ሬሽንም እና ሌሎች ነገሮች እንዲሟሉ ዓለም አቀፉ ማህበረሰብ እንዲገኝና እንዲያያቸው ጭምር አድርገናል ማለት ነው። በዚህም የቀይ መስቀል ከዓለም አቀፍ ማህበረሰቡ ጭምር በመምጣት ውጮች ጭምር በመምጣት አይተውታል። የቁስለኞች አያያዛችንን፣ ሌሎች የምርኮኛ አያያዞችን ከዲፕሎማሲ አኳያ የአለም አቀፍ የሰብአዊ ህግ ኢንተርናሽናል ሁማኒታሪ ላው የሚባለው በሚደነግገው መሰረት ሰብአዊ ክብራቸውን በጠበቀ ሁኔታ የያዝናቸው የቀድሞ የብልጽግና ሰራዊት አባላትን ምስክራቸውን በዓለም አቀፍ ማህበረሰብ አባላት ፊት መስክረዋል። ይህ የአዲሱ የአማራ የህልውና የትግል ታሪክ ምዕራፍ መሆኑን ያረጋገጥንበት ነው ማለት ነው። ሌላኛው መሪያችን ዋርካው ምሪ ወዳጆ በይፋ ባህ ያደረገው ጥሪና ድርጅታችን አፋ ባህ ከዓለም አቀፍ ቀይ መስቀል ማህበር ጋር በውስጥ በጥሳጻፈው መሰረት አስረክበናል ማለት ነው። ስለዚህ ቀጣይም የቆሰሉትን በቀጣይ እንደዚሁ እያስረከብን የምንሄድበት እና ሌሎች ግዳጆችንም በዚህ ልክ እንደምንሄድ ነው የምናሳውቀው ትልቁ ነገር ምንድን ነው ብልጽግና እንግዲህ በዚሁ ስርዓት ውስጥ ከያዟቸው ይገሏቸዋል ይፈልጧቸዋል ይቆርጧቸዋል እያለ ወታደሮቹን ያላግባብ እድሜያቸው ያልደረሱትን ወታደሮች ጭምር ወደ ውትድርና በማስገባት ወታደራዊ ስርዓትን ያልሰለጠኑ ወታደሮችን ጭምር በማስገባት በርካታ ስራዎችን ሰርቷል። እነዚህ በርካታ ያጠፋቸውን ጥፋቶች እንግዲህ በመሬት ላይ እኛ ወታደሮችን ምን እንደምናደርግና የምርኳኛ አያያዛችን ምን እንደሆነ ለምን ዓላማ እንደምንታገል አላማችንን ያሳወቅንበት እንግዲህ እነዚህ ከተለያዩ ብሔር ብሔረሰቦች የመጡ ምርኮኞች ናቸው። ስለዚህ እነዚህ ሰዎች ፋኖ ምን አይነት ትግል እየታገለ እንደሆነ ለዓለም አቀፉ ማህበረሰብ የተናገሩበት አለም አቀፉ ማህበረሰብ የእኛን ትግል በቀን ፀሐይ እንግዲህ አንጸባርቆ ያየበትን ሁኔታ የፈጠርንበት ሁኔታ አለና እነዚህን በትክክል ያሳየንበት የትግል መስመራችንን አሳይተናል ማለት ነው። መጨረሻም ማለት የምፈልገው በአማራ ክልል ራሱን የጥምር ጦር ብሎ የሚጠራው የክልሉ ታጣቂ ኃይሎች አድማ ብተና፣ ፖሊስ፣ ሚኒሻ እንዲሁም ራሱን የኢትዮጵያ መከላከያ ሰራዊት ብሎ የሚጠራው የነረኛው መንግስት ነኝ ባይ ዙፋን አስጠባቂ ዘረኛ ዘረፈጅ ሰራዊት በአፋጣኝ እጅ እንዲሰጥ ጥሪያችንን ወንድማዊ ጥሪያችንን እናቀርባለን። ከዛም በተጨማሪ የአማራ ወጣቶች ወደ ትግሉ እንዲቀላቀሉ እና የተጀመረን የሁልና ትግል ከወንድም እህቶቻቸው የአማራ ፋኖ ታጋዮች ጋር አብረው እንድታገሉ ስንል አማራዊ ጥሪያችንን እናቀርባለን። በዚህም ለአማራ ክልል ተወላጆች ወይም ደግሞ ለአማራ ብቻ ሳይሆን ሌሎች ብሔር ብሔረሰቦች በዚሁ ትግል ተሳትፎ እንግዲህ ከዚህ ዘረፈጅ ከሆነው መንግስት ጋር ነፃ የምንወጣበትና ሌሎች ብሔር ብሔረሰቦች በዚህ ትግል ተሳትፈው እንደ ኢትዮጵያውያን ኢትዮጵያ ነጻ የምናወጣበት እንደ ሀገር ሀገር የምንመሰረትበት፣ ብሔርን ለይተን አይደለም እኛ እንደ ፋኖ ነው እየታገልን ያለን። የተለያዩ ብሔር ብሔረሰቦችን አቅፍ ነው እየታገልን ያለን። የኦሮሚያ ተወላጆች አሉ፣ የደቡብ ተወላጆች አሉ፣ ሌሎች የአፋር የሶማሌ ታጋዮች፣ በመከላከያ ውስጥ ያሉ ታጋዮች ወንድሞቻችን መጥተው እኛ ጋር ተቀላቅለው ሁሉም ቤታችን ያዩ ስለሆነ ሁሉም ብሔር ብሔረሰቦች እኛ ለአንድ ብሔር እየታገልን እንዳልሆነና ቅድሚያ ግን መቀመጫችንን ማስተካከል እንዳለብን የአማራ ሕዝብ እየተፈናቀለ እየተገደለ ያለበትን ሁኔታ አውቀው መጀመሪያ አማራን ማዳን ስላለብን እየታገልን ያለን ኢትዮጵያን ለማስጠበቅና ኢትዮጵያን ለማዳን ስለሆነ እየታገልን ያለን፣ ሁሉም ብሔር ብሔረሰቦች ወደ ትግሉ እንዲቀላቀሉ ልጆቻቸው ያላግባብ እየሞቱ እንደሆነ በተለይ የኦሮሚያና የደቡብ ልጆች ያላግባብ ልጆቻቸው በአማራ ክልል እየቀሩ እንደሆነ አውቀው ልጆቻቸውን ከትግል መስመር አውጥተው ከመከላከያ እጅ አውጥተው ወደ ፋኖ ተቀላቅለው የሚታገሉበትን ኢትዮጵያዊ ጥሪያችንን እናደርጋለን። ሌላኛው በጣም መታለፍ የሌለበትና ህዝባችን አሁን ባደረግነው ተጋድሎ እንደ ወሎ በርካታ ተጋድሎች ተደርገዋል፣ ይታወቃሉ። በርካታ ድሎች ተገንተዋል። በዚህም ትግል እንግዲህ ወንድሞቻችን፣ ህዝባችን ያደረገልን ድጋፍ ቁስለኞቻችንን አንስቶ ሲርበን አብልቶ ሲደክመን የተሸከምነው ሸክም አግዞ አይዟችሁ በርቱ ብሎ ላበረታታን የአማራ ህዝብ ክብርና ምስጋና ይግባውላለሁኝ። ጨርሻለሁ። አመሰግናለሁ።